የዋቸሞ ዩኒቨርሲቲ ፕሬዝደንት ዶክተር ዳዊት አየሶ በድጋፍ መርሃ ግብሩ ላይ እንደገለጹት ዩኒቨርስቲው ከህብረተሰቡ ጋር በጋራ በመሆን በርካታ ስራዎችን እያከናወነ ይገኛል ብለዋል። ዋቸሞ ዩኒቨርሲቲ ከማህበረሰቡ ጋር በቅርበት እጅና ጓንት ሆኖ እየሰራ ነው የሚገኘው። በዚህ አመት ከያዛቸው እቅዶች በርካታ ስራዎችን እያከናወነ ተግባራዊ እያደረገ ከማህበረሰቡም ጋር በቅርበት እየሰራ ነው የሚገኘው። አጠቃላይ በዩኒቨርስቲ ደረጃ የሰራ ነው ስራ እንደተጠበቀ ሆኖ ምናልባት ከማህበረሰብ አቀፍ ፕሮጀክቶች ዱራመ ካምፓስ በዚሁ ልክ ሰፋ ያሉ ፕሮግራሞችን ስናደርግ ይህ አራተኛችን ነው። በከምባታ ዞን ለሀምቦ ሁለተኛ ደረጃ ትምህርት ቤት ከ2 ነጥብ 6 ሚሊዮን ብር በላይ ወጪ በማድረግ የማይክሮስኮፕ ኮምፒውተርና መሰል ለትምህርት የሚያስፈልጉ ቁሳቁሶችን ድጋፍ ማድረጉን ፕሬዚደንቱ ገልጸዋል። ዋቸሞ ዩኒቨርሲቲ በሀዲያና በከምባታ ዞኖች ማህበረሰቡን የሚጠቅሙ ተግባራትን በማከናወን ህብረተሰቡን እያገለገለ እንደሚገኝ የገለጹት ደግሞ የዩኒቨርሲቲው ማህበረሰብ አገልግሎት ዳይሬክቶሬት ዳይሬክተር ዶክተር አበበ ሎለሞ ናቸው። እንደ ዩኒቨርሲቲ በሶስት ዓመታት ውስጥ ሁለት ሁለተኛ ደረጃ ትምህርት ቤቶችን ድጋፍ ለማድረግ ወይም ማህበረሰብ አቀፍ ትምህርት ቤት ደረጃ ማሻሻል በሚል መርሃ ግብር መርሃ ግብሩን ዲዛይን አድርጎ ያው እየተንቀሳቀሰ ይገኛል። ከነዛ ውስጥ አንዱ በሃዲያ ዞን ውስጥ የሚገኝ ነው፣ አምብቾ ጎዴ ሁለተኛ ደረጃ ትምህርት ቤት ሁለተኛው በከምባታ ዞን ውስጥ ያው እናንተ ትምህርት ቤት ሀምቦ ሁለተኛ ደረጃ ትምህርት ቤት ይሆናል ማለት ነው። በዋቸሞ ዩኒቨርሲቲ የዱራሜ ካምፓስ ቺፍ ኤክስኪቲቭ ዳይሬክተር አቶ ዘውዴ ክፍሌ በበኩላቸው ተሻሻሉ ትምህርት ቤቶችን ለዜጎች ለመገንባት ዩኒቨርሲቲው በትኩረት እየሰራ መሆኑንም ተናግረዋል። የዱራሜ ከተማ አስተዳደር ምክትል ከንቲባና የከተማው ትምህርት ጽህፈት ቤት ኃላፊ የሆኑት አቶ አዲሴ ዳንኤል በቀጣይ ሶስት ዓመታት የትምህርት ጥራትን ለማረጋገጥ የዋቸሞ ዩኒቨርሲቲ ዘርፈ ብዙ ስራዎችን እያከናወነ ነው ብለዋል። የዛሬው የትምህር የትምህርት መርጃ ቁሳቁስ ድጋፍም የዚሁ ማሳያ እንደሆነም አንስተዋል። እንደኛም ከተማ የሚመለከታቸውን ባለድርሻ አካላት በሙሉ በማስተባበር አስፈላጊውን ነገር ለማድረግ የዱራሜ ከተማ አስተዳደር ዝግጁ እንደሆነ ለመግለጽ ይፈልጋለሁ። ከዩኒቨርሲቲው ለተደረገላቸው ድጋፍ ምስጋና ያቀረቡት የሀምቦ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ረዳልኛን ቆሬ በቀጣይም የትምህርት ስብራትን ለመጠገን የሚረዱ በርካታ ስራዎችን ከዩኒቨርሲቲው ጋር በትብብር እንደሚሰሩም ተናግረዋል። በድጋፍ ፕሮግራሙም ላይ የዋቸሞ ዩኒቨርሲቲ የማኔጅመንት አባላትን ጨምሮ የትምህርት ቤቱ ማህበረሰብና የሀገር ሽማግሌዎች ተገኝተዋል።